በትግል ሜዳ ላይ አገልጋይ ነው። እነኚህ አላህ የማለባቸው ፈረሶች የአላህን ቃል ላ ኢላህ ኢለላህን የበላይ ለማድረግ ፍትሕን ለማንገስ፣ ግፍን፣ በደልን፣ ክህደትን ለመገፍተር፣ ለመታገል በአላህ መንገድ የወጡ ታጋዮች የሚጋልቧቸው ፈረሶች ናቸው። በእነኚህ ነው አላህ የማለው። ወልዓዲያቲ ጸብሐ፣ ይቺ ሱራ መክይ ነች። ወልአድያቲ በጋላቢዎቹ እምላለው። ጸብሐን እያለከለኩ ጋላቢዎች በሆኑት ሀል ነው በሚጋልቡበት ጊዜ ጊዜ ደግሞ በረሃ ላይ ሜዳ ላይ በሚጋልቡበት ጊዜ ሲጋልቡ

አፈርን ጠጠርን፣ ያነሳሉ። በኋላ እግራቸውም እንደዚሁ ተከታታይ የሆኑ ፈረሶች በሚጋልቡበት ጊዜ ሽሆናቸው ከመሬት ጋር ሲገናኝ እንደገና ከመሬት አቧራውንና ድንጋዩን ሲያነሱ በፊትም በኋላ እግራቸው እነኚህ ድንጋዮች ይጋጫሉ። ከዛ በኋላ ቃንቄ የእሳት ፍንጣቂ ይፈጠራል በግጭቱ

የመሸጉበት ካምፕ አለ። ፈልሙጊራት ሱብሐን፣ በንጋት ወራሪ በሆኑ የፈረስ ኃይሎች አጋረ ወረረ ነው ከበበ ነው። ፈልሙጊራት ሱብሐን፣ ለምንድን ነው ንጋት የተመረጠው ሲባል ንጋት ላይ ወንዶቹ ጠላቶች ብዙ ጊዜ ሰይፉን ያልታጠቁ ከእንቅልፋቸው የሚነሱ አይነት ሆነው ንብረታቸው ሁሉ በአንድ ቦታ ተከማይቶ ስለሚገኝ በ በፈረስ ተዋጊዎች የሆኑ በነብይ ሰለላሁ ዐለይሂ ወሰለም ዘመንም በነሱለይማን ዐለይሂ ሰላም ዘመንም ነገሩ እንዲህ ነበረ። እስከ ቅያማ ድረስ ይቀጥላል። ይሄ ዋ ሰባሃ? ዋ ንጋቴ ይባላል። ብዙ ጊዜ ወረራ በንጋት ስለሆነ፣ ቀንማ ብትንትን ያለ ስለሆነ አይመችም። ፈልሙጊራቱ ሱብሃን በንጋት የጠላትን ካምፕ ወራሪዎች በሆኑት የፈረሳይሎች ምላለው። ፈአሰር ነቢሂ ነቅዐን በሚጋልቡበት ጊዜ ፈአሰር ነቢሂ ቀስቃሾች በሆኑት በመጋለባቸው፣ ነቅዐን አቧራን፣ ትቢያን አንሺዎች፣ ቀስቃሾች በሆኑት ፈወሰጥነ ቢሂ ጀመዐን፣ ከዛም በዚህ ግልቢያቸው ፈወሰጥነ ቢሂ ጀመዐን የጠላት ስብስብን ደራሾች መሃል ደራሾች ወሰጥና መሃል ደራሾች ጠላቂዎች በሆኑት ጋላቢ ፈረሶች እምላለው፣ አለና አላህ በነኝ ሁሉ ምሎ፣ ኢነል ኢንሳነ ሊረቢሂ ለከኑድ፣ እነሆ የሰው ልጅ ሊረቢሂ ለከኑድ ከኑድ ነው የሰው ልጅ ለጌታው አለ። ከኑድ ምንድን ነው? ከፉሩን ጀሁድ ማለት ነው። ከሃዲ ነው። የፈጠረው አላህ እስቲ ከሃዲ የሆነን ሰው ሳሉት በአእምሯችሁ እና ጣዖትን ሲያመልክ ከድንጋይ ተጠርበው ከእንጨት ተቀርጸው ከጭቃ ተጠፍጥፈው ተተክለው ለነሱ ሲሰገድ የፈጠረው አላህ ሆኖ ያበለፀገው አላ ሆኖ ሳለ አይ የሰው ልጅ ኢነል ኢንሳነ እነሆ የሰው ልጅ ከሃዲው ሊረብህ ለከኑድ ለጌታው ጀሑድ ነው፣ ከፉር ነው፣ ከሃዲ ነው። ወይነሁ ዐላ ዛሊከ ለሸሂድ ደግሞ የሰው ልጅ በዚህ ነገር ላይ መስካሪ ነው። አይ ንግግሩ ተግባሩ ይሄን ነገር ያረጋግጣል። ወይነሁ

የመመለክ መብቱስ የእሱ ብቻ ሆኖ አይገባምን ወይ? እነሁ የሰው ልጅ ለሑቢል ኸይሪ መልካምን ነገር ለመውደድ ይላል። እዚ ላይ ኸይር የተባለው ማል ነው ገንዘብ ነው። ሑቢል ኸይሪ ሑቢል ማሊ ለሸዲድ እጅግ ብርቱ ነው። አፈላ የዓለሙ አያውቅም። ይሄ የጌታውን ጸጋ ከሃዲ የሆነ ሰው